ሰላምታችን በያላችሁበት ይድረስ ብለናል ተመልካቾቻችን። ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰአቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሪያችሁ እቆያለሁ። የዞኑ ሰላም ከጊዜ ወደ ጊዜ እየተሻሻለ መምጣቱን የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን ገለጹም። የደቡብ ወሎ ዞን አስተዳደር በደሴ ከተማ ከሚኖሩ የዞኑ ተወላጅ የህብረተሰብ ክፍሎች ጋር ውይይት አካሂዷል። ከድራሊ ተጨማሪ ዘገባ አለው። የደቡብ ወሎ ዞን አስተዳደር በደሴ ከተማ ከሚኖሩ የዞኑ ተወላጅ የተለያዩ የህብረተሰብ ክፍሎች ጋር ውይይት አካሂዷል። በውይይቱ በብልጽግና ፓርቲ የደቡብ ወሎ ዞን ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ መሐመድ አሊ ባቀረቡት የመወያያ ጽሁፍ የጸጥታ ችግሩ በዞኑ አስከፊ ሰብአዊና ቁሳዊ ኪሳራ ማድረሱን ጠቅሰዋል። የውይይቱ ተሳታፊዎችም ለዞኑ ሰላም መስፈን ይበጃል ያሏቸውን ሀሳቦች አንስተዋል። በዚህ ዘመን ይሄን ያክል ትምህርት ቤት መዘጋት እንደ አይነት የሰብአዊ ጥሰት በጣም ዘግናይ በሆነ መንገድ መፈጸም እጅግ በጣም አሳዛኝ ነው። በጣም አሳዛኝ ነው። ይሄ ብቻ ሳይሆን የኑሮ ውድነቱ ምን ያክል እየጠበሰን እንደሆነ በየቤታችን እያየ ነው ስለሆነ ያጣነውን ሰላም መልሰን ሰርተን መመለስ እጅግ በጣም አስፈላጊ ነው የሚል እንትን አለኝ። ምንም ቢደክም ምንም ቢልፈሰፈስ መንግሥት አልባ ከመሆን መንግሥት ያለው ሀገር ይሻላል። ስለ አየን ሁሉንም ሀገሮች አየናቸው። አጀንዳ ሴት እያረገ የሚልከው አካባቢ ያለው ሰው ነው። አርሶ አደሩ ሊጠይቅ የሚችለው የአምቡላንስ የመሰረተ ልማት ጉዳይ፣ ባጭሩ የማዳበሪያ ጉዳይ፣ የሚያስፈልገውን ነገር ነው። የፖለቲካ አጀንዳ ግን የሚፈልቀው ፌስቡክ ላይ የምናራግበው ፌክ አካውንት የምንከፍተው ተማርድ የምንለው ነን። ስለዚህ የህግ የበላይነት እንዲከበር አስፈላጊውን በማድረግና ከመንግስት ጎን በመሆን የሚጠበቅብንን መወጣት አለብን ብዬ አስባለሁ። ዝናብ ዘነበይ። አላል የሀገር ቤት ሽማግሌ ሲናገር በየቀይህ በየቀይህ ይው ሰላም ማጣት ሁላችንም ነን የምንረበሸው፣ ነጋዴውም፣ ገበሬውም፣ ከተሜውም ሁሉ ነው የሚረበሸው። ሰላም የሚገኝበትን መንገድ የሃይማኖት መሪዎች የአገር ሽማግሌዎች ሰፋ ያለ ተሳትፎ ማድረግ አለባቸው። በብልጽግና ፓርቲ የደቡብ ወሎ ዞን ቅርንጫፍ ጽፈት ቤት ኃላፊ አቶ ተስፋ ዳኛው ችግሩን ከዳር ቆሞ መመልከት ዋጋ ስለሚያስከፍል በያገባኛል ስሜት ለዞኑ ሰላም ሁሌም በጋራ መስራት ያስፈልጋል ብለዋል። ሰላም እንዴት እና በማን በምን አግባብ ባለቤቱ ማን ነው የሚለውን ይጠይቃል። ሰላም እንዲደፈርስ ከዚህ ምን አገባኝ የሚያስብሉ ጉዳዮች ቢኖሩ ራሱ እኒህ ጉዳዮች ስለ ሰላም ምን አገባኝ ሊያስብሉን ይችላሉ አይችሉም? የሚለውን በደንብ መመዘን ይጠይቃል። ምክንያት እታች ችግሩ በትክክል የተገለጸበትና ገፈት የቀመሰው ማህበረሰብ በተጨባጭ በአደባባይ እየነገረን ያለው ሁሉም ነገር የሚያምረው በሰላም መሆኑን አየ ነው። በዚህ የመጣብን መረት የለም አቋም ወስደናል ያለው ማህበረሰቡ በተጨባጭ ኖሮበትን የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን። ውይይቱ በደሴ ከተማ የሚኖሩ የደቡብ ወሎ ዞን ተወላጆች የጽንፈኛ ኃይሉ በገጠሩ ማህበረሰብ ላይ ያደረሰውን ግፍ እንዲገነዘብ በማለም እየተዘጋጀ ውይይት መሆኑን ተናግረዋል። አንዳንድ ምሁራን አካባቢ ወይም ደግሞ ከተማ አካባቢ የሚኖረው ማህበረሰብ አካባቢ ብጅታዎች አሉ። ይህን ጽንፈኛ ኃይል ይህን ዘራፊ ኃይል የአማራ አታጋይ ምናምን አድርጎ የሚቆጠር የህብረተሰብ ክፍል አለ። በገጠር ላይ ማህበረሰቡ ምን አቋም አለው? ምን ሀሳብ አነሳ? የሚለውን እንዲመለከት እያደረግን ነው ያለ ነው። ቪዲዮውን ማለት ነው። ህዝቡ አርሶ አደሩ ምን አይነት አደረጃጀት እየፈጠረ ነው? የደረሰበትን ግፍና መከራ እንዴት ይገልጸዋል? የሚሻለው ሰላም መሆኑን በቃሉ እየመሰከረ ነው ያለው ማህበረሰቡ ይሄንን እንድረዳ እያረግን ነው ያለ ነው። የዞኑ ሰላም ከጊዜ ወደ ጊዜ እየተሻሻለ ስለመምጣቱ የተናገሩት ዋና አስተዳዳሪው በርካታ ታጣቂዎች የመንግስትንና የህዝብን የሰላም ጥሪ ተቀብለው እየገቡ መሆኑን አንስተዋል። ብዙ ማህበረሰባችንን አሁን በገጠመን ፈተና ዙሪያ ላይ ግልጽ ለማድረግ ተሞክሯል። ይሄ ብቻ አይደለም፣ ማህበረሰቡ ራሱ ተደራጅቶ ለሰላሙ መስራት ጀምሯል። የሚመጣ ዘራፊም ካለ ማጥቃት እርምጃ መውሰድ ጀምሯል። ከዛ በላይ ተሳስተው የአማራን ህዝብ እያጎሳቆሎ ያሉ የደቡብ ወሎን ህዝብ እያጎሳቆሎ ያሉ የተሳሳተ የትግል ስልት ውስጥ መሆናቸው የገባቸው ልጆች ከ ስምንት መቶ በላይ ከማዚያ ወር ጀምሮ እጅ ሰጥተዋል። ተደምሮ ሲታይ የደቡብ ወሎ የጸጥታ ችግር በፊትም አንጻራዊ ነበረ፣ ሰላም ነበረ። አሁን ደግሞ የበለጠ ሰላሙ እየሰፋና እያደገ የመጣበት ሁኔታ ነው ያለው ለ2016-17 የመረሻ ማሳን ደጋግሞ በማረስ ዘር ዝግጁ ቢያደርጉም በቂ ሰው ሰራሽ የአፈር ማዳበሪያ ባለማግኘታቸው መቸገራቸውን በደቡብ ወሎ ዞን የቦረና ወረዳ አርሶ አደሮች ተናገሩ። ሰው ሰራሽ የአፈር ማዳበሪያ እጥረት ያለባቸውን የዞኑ አካባቢዎች ተደራሽ ለማድረግ እየሰራ መሆኑን የደቡብ ወሎ ዞን ግብርና መምሪያ አስታውቋል። የዚህንም ዜና ዝርዝር ከከድራል ይንከታተል። አቶ ቼሩ ካሳ፣ መምሪ ጀንበሩ እጅጉና ወይዘሮ ጥሩ ወርቅ አማረ በደቡብ ወሎ ዞን የቦረና ወረዳ አርሶ አደሮች ናቸው። ለ2016-17 የመኸር እርሻ ማሳን ደጋግመው በማረስና የተፈጥሮ ማዳበሪያ ወይም ኮምፖስት በማዘጋጀት ማሳቸውን ለዘር ዝግጁ ማድረጋቸውን አስረድተዋል። ስንዴም ጤፍም፣ ማሸዛም ሁሉንም እናመርታለን። ማሸዛም ዘርተናል። ደጋግመን ማርሰናል። ገና ወደፊትም ስንዴም ሁሉም ማለት ደሞ ደጋግመን አርሰናል። ማገለባብጠን አርሰናል። ጤፍ አለ፣ ስንዴ አለ፣ ጓያ አለ፣ ባቄላ ሽምብራ ስንዴ ያለ እርጥበት ያገኝ ነው ቁም ያታረሰ ደማ አንድ እንደዚህ ግን ነካ ነካ ተደርጓል። በእርጥበት ነው የሚታረሰው ይሄ ማለት ነው። ያው ባለፈው ጥሩ ካፋያችን አግኝተን ያው በተደጋጋሚ በተደጋጋሚ ቢያንስ አንድ ማሳ ሁለት ሁለት ጊዜ ታርሰዋል። ከዛ ሌላኛው መጤ አረሞች ምናምንም ያው እየተከታተለ ነው። ግብርናዎች የተወሰነ ቀን ይመጡልናል። ያንን መጤ አረሞች መጫጫ የሆነ ሹሃማች አረሞች ነበሩ እነሱን በጣም ላቁ እየተቆጣጠረ አርሶ አደሩ ማለት ነው። አርሶ አደሮቹ ምርትና ምርታማነትን ለማሳደግ ሰው ሰራሽ ማዳበሪያ ከወረዳው ቢቀርብላቸውም በቂ ያለመሆኑን አንስተዋል። ዘር ከመጀመራቸው በፊት በቂ ማዳበሪያ እንዲቀርብላቸውም ጠይቀዋል። ማዳበሪያው ሰርቆት ሶስት ኩንታል አልፈለግ ነበረ ለራሴ ያው አንድ ኩንታል አልወሰድኩ ያው ይሄኛው ገና አላገኘ ነው እንትላለን። ተዘኛ ሶስት ኬሻ ተዘኛ ሶስት ኬሻ ነበር የምንወስደው የወሰድኩት ግን አንድ ጥቁር አንድ ነጭ ነው የወሰድኩት። ብቻ አንድ ኩንታ ገና ያንንም ጥቁር ነው ግን አይሰጡም። ነጭ አላገኘንም። ቅድሚያ ይለናል እኮ ሐምሌ አይደርስብንም ስንዴ ዝናብ ተጣለን። በእርግጥ ተጣለን ሰኔ ላይ ነው ታረሱ ደሞ የሚሆን ነገር የለም ለስንዴው ቅድሚያ የሚለን አሁን ሰኔ አልተሰጠና አይሆንም። ነጩ ማዳበሪያ ማለት ነው ስንዴ ጋር ስንዘራ። እኔ ባለፈው ያቀርኩት ሁለት ኩንታል ነው። አሁን የደረሰኝ አንድ ኩንታል እንትን ደርሰኛል። የሚያስፈልገኝ ግን ሁለት ኩንታል ነው። አሁን ሰኔ ከሰኔ በወደዛ ስንዴ ነው የምንዘራው። ያን ስንዴ ስንዘራ ብቁ ማዳበሪያ ካላገኘ በቃ ብዙውን ጊዜ መብቀል እጥረት አለ፣ አይበቀል እንደው መብቀሉም እስከዛ አይሆንም። የቦረና ወረዳ ግብርና ጽሕፈት ቤት የግብአት አቅርቦትና ስርጭት ባለሙያ አቶ ደባልቅ የተሰማ በወረዳው ከ2600 ኩንታል በላይ ማዳበሪያ ለማሰራጨት እንደተቻለ ነው የገለጹት። የሰው ስራሽ ማዳበሪያ እጥረቱን ለማቃለልም አርሶ አደሮች የተፈጥሮ ማዳበሪያ ወይም ኮምፖስት እንዲያዘጋጁ መደረጉንም ጨምረው ገልጸዋል። ዩሪያ በብዛት መጀመሪያ ላይ ገብቶልን ያንን ዩሪያ አሰራጨን፣ ከዛ ዲያፕ እንደምታዩት ይሄ ይገባልን። አሁን ዲያፕ እያሰራጨን ዩሮ ያላገኘው ዳፕ እየሰጠን ነው ያለነው። 68 ሺ 400 ኩንታል ነው ዳፕና ዩሮ የሚያስፈልገው ከዚህ 33 ሺ መጣ ማለት ከግማሽ በላይ የቀረና ማለት ነው። 49 አካባቢ ፐርሰንት ነው የቀረበው የደቡብ ወሎ ዞን ግብርና መምሪያ ምክትል ኃላፊ አቶ ደመቅ አድማሱ በዞኑ ከ600 ሺህ ኩንታል በላይ የሰው ሰራሽ ማዳበሪያ ለማሰራጨት ታቅዶ እየተሰራ እንደሚገኝ ተናግረዋል። የማዳበሪያ እጥረት ባለባቸው አካባቢዎች ላይ አሁንም ማዳበሪያ እንደሚጓጓዝና ለአርሶ አደሮች ተደራሽ እንደሚሆንም ነው የገለጹት። በዚህ ዓመት ወደ 631 ሺህ ኩንታል ማዳበሪያ አቅርበን ለአርሶ አደሩ እናሰራጫለን ብለን በቅድ የያዝነው አለ። ከዚህ ውስጥ ወደ 3 አካባቢ የሆነው ገብቶልን ለአርሶ አደሩ ለማሰራጨት ጥረት እያደረግን ያለነው። እስከዚህ ባለው 326 ሺውን አሰራጭተናል። ለአርሶ አደሩ ተደራሽ እያደረግንበት ሁኔታ ነው ያለው። ከዕቅዳችን አኳያ 631 ሺ አቅደን 385 ሺ አቅርቦት ሲታይ የሚጎል ነገር አለ። ይሄ እንግዲህ በክልሉ በኩል በፌዴራል በኩል ከፍተኛ ጥረት እየተደረገ ነው። አሁንም እየገባ ነው ማዳበሪያው። ለአርሶ አደሩ ተደራሽ ለማድረግ ርብርብ እያደረግን ያለንበት ወቅት ላይ ነው የምንገኘው። ይህንን ካደረግን ምናልባት አንዳንድ አካባቢ የሚነሱ ጥያቄዎች በተሟላ መንገድ የሚፈቱበት እድል ይኖራል ብለን ነው የምናስበው። የሲቪል ሰርቪስ ሪፎርሙ ቀልጣፋ አገልግሎት ለመስጠትና የተገልጋይ እርካታን ለመጨመር እንደሚያስችል የሰሜን ወሎ ዞን የመንግስት ሰራተኞች ተናገሩ። የዞኑ አስተዳደር ሪፎርሙን ለመተግበር የሚያስችል የንቅናቄ መድረክ በወልዲያ ከተማ አካሂዷል። ካሳውናይል ሚካኤል ተጨማሪ ዘገባ አለው። የሰሜን ወሎ ዞን ሲቪል ሰርቪስ እና የሰው ሀብት ልማት መምሪያ የመንግስት አስተዳደር አገልግሎት ሪፎርም ለመተግበር የሚያስችል የንቅናቄ መድረክ አካሄደዋል። ከጊዜው ጋር የሚራመድ ዲጂታል አገልግሎት መዘርጋት አስፈላጊ መሆኑም ተገልጿል። ሪፎርሙ ከአሁን በፊት የነበሩ የአሰራር ማነቆዎችን የሚቀርፍ እንደሚሆንም ተሳታፊዎቹ ገልጸዋል። አንድ ባለሙያ ሁለት ሶስት ደርቦ የሚሰራበት አጋጣሚዎች አሉ እና በዛ ልክ ይሄ ሪፎርም ይሄን ችግር ይፈታል ተብሎ ይታሰባል። እያስቸገረን የነበረውን ራሱ በተለይ የዚህ የተቋማት አደረጃጀት አለመናበብ ጋር ተያይዞ በጣም ብዙ ችግሮች ነበሩ። ምናልባት ይህን ያስቀራል ብዬ አስባለሁ። አንዱ የሪፎርም አካል ስለሆነ ብዙ ጊዜ ሪፎርም ስንጀምር የመጀመሪያው ጉዳዮችን ፖለቲሳይዝ አድርጎ መጀመር ቻሌንጅ ይገጥመናል ብዬ አምናለሁ። አገሪቱ ያስቀመጠችውን ግብ ለማሳካት ሲቪል ሰርቫንቱ የሚኖረውን ሚና ማስቀመጥ እስከሆነ ድረስ ከዚህ አንጻር በተለያየ መንገድ የሚተረጎመውንና ይህንን ግብ እንዳይሳካ እንቅፋት ሊሆኑ የሚችሉ ነገሮችን በተገቢው መንገድ ውይይቶች ስልጠናዎች፣ አሰራሮች በተገቢው መንገድ ካልተካሄዱ ቻሌንጆች እንደሚገጥሙ ታሳቢ ተደርጎ አሁንም ቢሆን የተቀላጠፈ ስራ መሰራት አለበት ብዬ አምናለሁ። መንግስት ሰራተኛው ባለው አቅም ህዝቡን እያገለገለ ነው ያሉት የሰሜን ወሎ ዞን ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ ሙሉ አዲሴ፣ አገልግሎቱን ለማዘመን ይቻል ዘንድ የሪፎርሙ ትግበራ ላይ ሰራተኛው ንቁ ተሳትፎ እንዲያደርግ አሳስበዋል። መንግስት ሰራተኛችን ከኔ ይልቅ ለህዝቤ በሚል ስሜት ማህበረሰቡን በተለያዩ ዘርፎች የአገልጋይነት ስሜት ተላብሶ ሲያገለግል ቆይቷል፣ አሁንም እያገለገለ ይገኛል። በዚህ ፈተና ወቅት እንኳን ፈተናን ተቋቁሞ የህይወት መስዋዕትነት ጭምር በመክፈል ክልላችን አሁን ላለበት የሰላም ደረጃ አስተዋጽኦ ያበረከተ ነው። አጠቃላይ የሲቪል ሰርቪስ ቁመናችንን ለመቀየር ሪፎርሙ ችግር የሚፈታ ፖሊሲ ስለሆነ ይህ ሪፎርም ውጤት እንዲያመጣ ሁላችንም የየድርሻችንን ወስደን በቅንነትና በታማኝነት ቀድሞ በመፈጸምና ቁርጠኛ ሆኖ በማስፈጸም ማሳካት እንዳለብን አደራ ላለው የሰሜኑ ሉዞን አስተዳዳሪ አራጌ መር የትምህርት ማስረጃ ማጣራት መጀመሩን ገልጸዋል። የትምህርት ማስረጃን የማጣራት አሁን በአመራሩ ጀምረናል። ቀጥነም በእያንዳንዱ የሲቪል ሰርቫንት ላይ የሐሰተኛ የትምህርት ማስረጃን እና ያለብቃት ያለተወዳዳሪነት እድሜን ብቻ በመቁጠር አይነት ነገር ለዘመኑ የማይመጥን አስተሳሰብን በአመለካከት በእውቀት ሽፍት የማድረግና ሪፎርም የማድረግ በርካታ ስራዎች እና እቅዶች ይተገበራል። ሁላችንም በዚህ ደረጃ ንቅናቄ መድረኩን አስበን ትርጉም ሰጥተን በደንብ ተግባብተን ገብቶን ለማስፈጸም ትልቅ ኃላፊነት አለብን። የዞንና የወረዳ የስራ ኃላፊዎች የሲቪል ሰርቪስ ጽፈት ቤት ኃላፊዎችና የሚመለከታቸው ባለድርሻ አካላት በንቅናቄ መድረኩ ተገኝተዋል። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎቻችን የተከታተላቸዋቸውን ይመስላሉ። ከዜናዎቹ ጋር ተመስገን አሰፋ አብሪያቸው ቆይታ አደረግኩኝ። መልካም ጊዜ።